አንድ ልጅ ወላጁ አጠገብ ምንድነው መሆን ያለበት? አሏቸው ከይፈ የኩኑ አልወለዱ እንደ ዋሊደይ ወላጆቹ አጠገብ ምን ይሁን? እሕሳንን ኢላለላ የብኑ ዓባስን ማብራሪያ ነግርያቸው አለሁ። እሕሳን ሲባል ምንድነው እንድንሆን የተፈለገው? ምን ይሁን? ሙዓመላችን ከሳቸው ጋር፣ ዓሸራችን ከነሱ ጋር ምንድነው መሆን ያለበት? ብለው ጠየቋቸው ፈልያኩን ከአብድ ዘሊል፣ እንደ ወራዳ ባርያ። ወራዳ ባርያ ማለት እራሱ በጣም ዝቅ አድርጎ የሚያገለግል እንደ አገልጋይ ባርያ ይሆን። ዐይንደ ሰይድህ አልገሊዝ አልሸዲድ፣ ሀይለኛ አስቸጋሪ፣ አምባገነን የሆነ አለቃው ዘንዳ ባርያ ሆኖ ነው። እንተ ቤ ተራ ሰራተኛ አይደለም። ነፃነት የለውም። ካልፈለግ እኔ ሌላ ስራ ቀይራለሁ ማለት ነፃነት የለውም። ተራ ሰራተኛ ለም እንግዲያው እሷ ባሪያ ነው። ባሪያ እስከሆነ ድረስ የተሸመተ አካል ነው። እንደ በግ ነው፣ እንደ ላም ነው፣ እንደ አህያ ነው። ሲሻው ይጭነዋል፣ ሲሻው ይገርፈዋል፣ ሲሻው እንዳሻ ያደርገዋል። እና እንደፈለገ ያገለግልበታል፣ ይገለገልበታል። ስለዚህ ያ ባሪያ እንደ ረቢህ አሸዲድ ልሊዝ እንዴት ነው የሚሆነው ያልክ እንደሆነ ይሽቆጠቆጣል፣ ይንቀጠቀጣል ትዕዛዙን ለመፈጸም በጣም በጣም የሚችለውንና ከሚችለው በላይ ሁላ ያደርጋል። እንደዚያ የሆኑ ወላጆቹ ዘንድ አሉ።